ዛሬ ማን ነው በጨረቃዎች ቪዲዮ ማለት ነው አንጀቱ እራስ ያለ ማለት ነው። እውነት እኔ በጣም ነው ዛሬ ደስ ያለኝ ማለት ነው። እና በጣም ከምላችሁ በላይ የብሩክ ንግግር የብሩክ መልስ እንደው ለሀብትሽ ብቻ ሳይሆን በሀይሚና በብሩክ ዙሪያ ላሉ ማለት ነው እና የማያዳግም እንክት ያለ መልስ ማለት ነው። በእኔና በሀይሚ ህይወት ማንም ሰው መግባት የለበትም። የምወስነው የራሴን ህይወት እኔ ነኝ፣ ሀይሚ የምትወስን ሀይሚ ናት። ሀይሚን ማጣት አልፈልግም፣ ማንንም አልሰማም። እንደ አመጣጡ ማከብረውን ሰው አከብራለሁ፣ ቤተሰብንም ማክበር ባለብኝ ቦታ አከብራለሁ። ነገር ግን በእኔ ህይወት ኢቨን ሀብቶሽ መወሰን አትችልም ብሎ እንግዲህ ዛሬ ማለት ነው እና ብሩክ ቆፍጠን ያለ መልስ በቃ እኔ እንጃ ቃል ያጣሁበት ንግግር ነው ዛሬ ብሩክ የተናገረው ማለት ነው። እና አብዛኞቻችሁ ተደስታችኋል ብዬ አስባለሁ። ምክንያቱም ይሄ መልስ ሀብትሽ እንኳን እየፈተነው ቢሆንም ነገር ግን በዙሪያቸው ላሉ ሰዎች ማለት ነው እና ምን ያህል ሀይሚና ብሩክ የተሳሰሩ እንደሆኑ ና ባለ ብዙ ራዕይ እንደሆኑ ብዙ አላማ ያለን ሰዎች ነን ብሎ እንግዲህ በጣም በቃ አለ አይደለ እንግዲህ። ያለ መልስ አስቀምጧል ማለት ነው እንግዲህ። አይ ዶንት ኖ ይሄን ሰምታችሁ ደግሞ ምን እንደምትለው አላውቅም። እኔ ግን ደስቴ ወደር የለውን ቤተሰብ። ሰላም ሰላም ቤተሰብ እንዴት ናችኋለሁ ሰላማችሁ ዛ በእያላችሁበት እያልኩኝ መጥቼላችኋለሁ ማለት ነው። እኔ ዛሬ ማለት ነው ደቂቃ ራሱ አስረዝሜ በወራ ደስ ይለኛል፣ ግን ደግሞ ያው ከእነሱም ስለምሰሙ ቪዲዮ እዚህ ጋር ማስረዘሙ ደግሞ ያን ያክል እናንተን ማሰልቸት ይሆናል። እና እኔ ስለ እና የሚኮ ቪዲዮ ስሰራው ማለት ነው አንድ ሰዓት፣ ሁለት ሰዓት ራሱ ባወራ የምሬን ነው የምላችሁ፣ ምንም ሀሳቤን ገልጨ አልጠግብም። ግን ቪዲዮ መርዘም የለበትም ተመልካችን ማሰልቸትም ስለሚሆን ማለት ነው እና ሀይሚዬ እንግዲህ የምሬን ማለት ነው ብሩክን የመሰለ እንዴት ነው በቃ ላለል የተግባር ሰው ማለት በቃ እንዴት ነው እዩኝ እዩኝ የማይል ምርጥ ጓደኛ፣ ምርጥ ፍቅረኛ ስላለሽ በጣም ደስ ይለኛል። ደስ ብሎኛል፣ የመሬን ማለት ነው እና ብሩክም እንግዲህ ሀይሚን የመሰለች ጀግና ሁሉን ያደላት እንዴት ነው በአስተሳሰብ ብትሉ በእውቀት ብትሉ በመልካምነት በቅንነት ብትሉ በጣም በቃ አሁን ሀይሚና ብሩክ እርስ በርሳቸው ከሚረዳዱት አልፎ ኢቨን በዙሪያቸው ላሉ ሰዎች ማለት ነው እና ሀይሚ በጣም መልካም ሰው በቃ። በዚህ እድሜዋ በምትችለው። የሰው ልጅ ሀብታም ሲሆን ያኔ ገንዘብ ሲኖረው ሞር ያኔ ሰውን ይረዳል አደለ? ሀይሚ ደግሞ በምትችለው አሁን ላይ ራሷን ለመቻል እንዴት ነው እየተፍጨረጨረ እያለች ጎበዝ ወጣት ናት። ና በምትችለው እንኳን በዚች እድሜዋ ዩቱብ እንኳን ለሚከፍቱ ሰዎች ያበረታታች የመግቢያ ቪዲዮ እየሰራች መልካምነቷን ያሳየች ናት። ገና ከታችሁ ማለት ነው እና ስለዚህ በጣም ብሩክ ምድለኛ ነው። ሀይ ምን የመሰለች የስኬት ሰው በስራ በቃ ቀልድ ማታቅ ላመነችበት ነገር ወደ ኋላ እማትል። አሁን ዛሬ ይህን ፈተና ከሀብትሽ ጋር ሆነ የፈተነችው ብሩክን ስለምትተማመንበት ነው። በቃ ሀሳብ ስታመነጭ እኮ ብሩክ ይህን ነገር ይሄን ያደርጋል በቃ ማለት ይወጣዋል ብላ የምታስበውን ነገር ነው የምታደርገው። ና በእርግጥ ፈተናው ከባድ ነው ከባድ ነው የምሬን ማለት ነው ለብሩክ ከባድ ነው። በጣም ሲጨንቀው አንገቱን ደፍቶ ነው ይህን ሁላ ሲናገር የነበርና ና መጨረሻ ላይ ሽነ ያለ በቃ ማለት የማንንም መብትን መጋፋት ስለማይፈልግ ማለት እንዴት ነው ወንድሜን አከብረሃለው፣ ሀይሜን ግን እኔ አወራሽ አለው በማወራሽ መንገድ አወራሽ አለው ችግር የለውም ግን ወንድሜ በእኔ ህይወት መወሰን አትችልም። ልትመክረኝ ትችላለህ የሆነ ጥፋት ሳጠፈልት መቅረት ትችላለህ እንጂ የኔን ህይወት አንተ ልትወስን አትችልም። ቤተሰብ መግባት ባለበት ፓርት መግባት ይችላል፣ ግን ደግሞ መግባት በሌለበት ፓርት ቤተሰብ መግባት የለበትም። ይሄ የኔ ህይወት ነው። የኔን ህይወት ሀብትሽ አይኖርልኝም ብሎ እንግዲህ በግልጽ በሀይሚ ፊት ተናግሯል ማለት ነው። እውነቱን ሀቁን ስነግርህ የኔን ህይወት አንተ አትኖርልኝም የራስህን ህይወትም አንተ ነህ የምትኖረው፣ ብሎ በአራት ነጥብ ያስተላለፈው ማለት ነው። እና አሁን እዚህ ጋር ዋናው ፖይንቱ ምንድን ነው? ሀብትሽ እየፈተነው ነው እየፈተኑት ነው ለሁለት ማለት ነው። እና እዚህ ጋር የምትረዱት ምንድን ነው ያዘርጋችሁ የምትረዱት ብሩክ ማለት ነው ያኔ በሚዲያ ለምንጫጨው ወይም ደግሞ ቲክቶክ ላይ በጣም ብዙ የምናወረው በቃ ሀይሚለሱ አትገባውም፣ እንዲህ ነው የውሸት ነው ምናምን በቃ አልዋልታ ለሚወራው ነገር ወይም ደግሞ እነሱ ሲፈልጉ መላየት አለባቸው ብለው ቪዲዮ ለ ስለዚህ ብሩክ ዛሬ እንቅት ያለውን መልስ ነው ለሁላችንም የሰጠን ማለት ነው። እና ከዚህ በኋላ ማለት ነው በቃ ሀይሚና ብሩክ አይላይም ብላችሁ ቪዲዮ ስሩ፣ ሌላ ሌላ መዘዝ የምታመጡ ማለት ነው። ይኸው ብሩክ ተናገራላችሁ። ወንድሙ እንኳን ወንድሙን እንኳን ማለት ነው፣ በእኔ ህይወት እኔ ነኝ የምኖር እንጂ አንተ አይደለም አያገባህም ብሎ ነው የተናገረው።